እሱኔስ ወይ መሰላት ያለው ራሷ ተፈላጊ እንደሆነች ማንም ሰው እንደሚፈልጋት ብሩክ እንደማይፈልግ እንደዛ ነው የምታስበው አይሚ አንተስ እየተባባላችሁ አንተ አንቺ ትብስ እኔ ትብስ ተባብላችሁ ፍቅራችሁን ማሳደግ ኦ ማሂና ሀሰን በጣም አምሮባችኋል ግን ጭቅጭቃችሁ ምንድነው እናንተ ደግሞ የናንተ ሰላማዊ ነው ቡቡዬን ባየሁበት አይኔ ይሄንን ሳየው ማለት ነው ቋቅ አለኝ። አንተና በጥፊ ሴት ልጅ የምታጋየው ምን ይመስላል? ካሁን በኋላ እናትሽ ቤት ተመለሰሽ እንድትሄጂ። ኤፋዬ ጸጉሯን ስደባብስ ከርመህ ምን ስትል ከርመህ ተመልሰሽ ወደ እናትሽ እንድትሄጂ። እንደዚህም አይነት ትዳር አለ እንዴ? ኦ ማይ ጋድ እንኳን ከዳኒ እና ከጽጌ ጭቅጭቅ አስወጥቶ ይኸው ዛሬ በራሷ ፏ ዘና ፍሽ እያለች ከይጻጋ እናቴ ግጥ ጥም ብላለች፣ ከኢሳቅ ጋር ማለት ነው። ማንም ሰው ደግሞ ወዷቸዋል። በፊት ከአብርሽ መለየት የለባትም፣ መለየት የለባትም እያሉ ሰላማዊ ሰልፍ ይወጡ ነበር። አሁን ኢሳቅ ለሩታ ነው፣ ኢሳቅ ለሩታ ነው። ኦ ማይ ጋድ፣ ዘንድሮ ጉድ እኮ ነው። ምን ሰማው ጉድ ነው። ቅድም አብርሽና ሩታን ገደልሻቸው ብላችሁኛል እንዴ እናንተ። አጣቁም እንዴ? ማንም ሰው የሚያውቀው እኮ ነው። ይሄ ማንንም የሚያውቀው ነው እኮ። አጣቁም እንዴ? የሚያውቀው ሰው ነው። እንደዛ ነው። አብረሽ እንደ በሚስቱ አይደራድርም። አብረሽ የምሬ ነው። ብር ሌላ ነው፣ ፍቅር ሌላ ነው። ፍቅሩን በቤቱ ነው፣ ውጭ ደግሞ ብሩን። እንደዚህ ነው የሚሰራው። ስለዚህ አብረሽ እንደዛ ነው። ይሄ የታወቀ ነው። ያላወቀችበት ሀይሚናት፣ ሀይሚናት ያላወቀችበት ፍራንክ ስትሰራ አስፈራሩኝ ትላለች። ከዛ ብሩኬ ጥሏት ሲሄድ ከሁለት ያጣ እንዳልሆን ትላለች። አንዱም አንድ ሆነ አይታወቅም። ወይኔ ቤተሰብ ብሩኬን ደግሞ እንደምትወደው ነው ምትነግረን። እንደምትወደው ነው ምትነግረን ማለት ነው። ምናየው ግን ደግሞ ፕራንኳ ማለት ነው። ብሩኬ አቅለሽ ልሾታል፣ ምርር ብሎታል። ገና ካሁኑ ደግሞ ነገ ሲጋቡ አስቡት። ጠዋት ተነስቶ ብሩኬ ቁርስ ሲጠብቅ ማለት ነው ፕራን ገና ሁሉ ጊዜ የሚበላው ሳስበው ማለት ነው። እንደዚያ ነው የምሬን ነው። አንድ ቤት ቢሆኑ ሀይሚና ብሩኬ፣ ሀይሚና ብሩኬ አንድ ቤት ሆነው ማየት ናፈቀኝ አሁን ማለት ነው የምር ጠዋት ተነስቶ ቁርስ ሲፈልግ ፕራንክ ነው የሚቀርብለት በትሪ ሙሉ የምሬን ነው ሀይሚ ወይኔ እሷ ልጅማ ፕራንክ የሚያስተው አባዜ ጸበል ካልገባች ምንም በፍጹም ጭራሽ አትተውም አትተውም ስራ ነው ትላላችሁ ብዙዎቻችሁ ስራ እንደሆነ እናውቃለን እኮ ስራ መሆኑ አልጠፋንም ግን ሁሉም ሰው እየተናገረ ነው የሚሰራው ለምን ተነጋግረው አይሰሩም በቃ ተነጋግረው መስራት ተነጋግረው ሲሰሩ በእርግጥ ብሩኬ ያበላሻል፣ አይችልበትም። ለምን ከዚህ በፊት አንድ ቪዲዮ ላይ ተነጋግረው ሰርተው ሞክረዋል። ቆይ ምን ላይ ነበረ? ምእረሱ ንገራችሁ። የሆነ ቦታ ላይ ተዛ ረስቶት እንትን ብሏል፣ ረስቶት ተናግሮ ተበላሽቷል። ፕራንኩ ማለት ነው። እና ተናግሮ መስራት አይችልም። ግን ደግሞ እንዲችል ማድረግ ትችላለች፣ መምከር ትችላለች። ምክንያቱም ተነጋግረው ቢሰሩ ለነሱም ለፍቅራቸው ክፍተት አይኖርምም፣ እንደዚህም አይሆንም። አሁን እሷ እያሰበች አለችው በቃ እሷን እንደ ተፈላጊ አድርጋ እሱ የሆነ እንደማይፈልግ ነገር አድርጋ ነው። እንደዛ አስባ ነው እሷ የምሰራው ማለት ነው። ማለት አሁን አሁን ይሄ ፕራንክ ምን ለምን ለምን አስፈልግ? ይሄ ፕራንክ ኦረዲ እሱ ይወዳታል፣ ያፈቅራታል፣ ታውቃለች። ምንም ድርድር አያስፈልገውም። በቃ በሁሉም ነገር ትቷል ለእሷ ብሎ ማለት ነው። ለእሷም ብሎ ለሱም ለሁለቱም ብለው ማለት ነው። ለሁለቱም ፍቅር ሲሉ ሁሉንም ነገር ትተውታል ሁለቱም። እሷም ትምህርቷን አቋርጣ ቡታጅራ ይሄዳለች። እሱም ደግሞ ከሚሄድበት ህይወቱን ከሚለውጥበት ለእናቱ ከተመኘው ምኞት ያሰበው ቅዱን በሂደት አስተካክላለሁ እሷ ትበልጣለች ብሎ ትቶታል ኦልሬዲ ማለት ነው። ስለዚህ እኩል በኩል ሆነው እያሉ ሌላ አራት ቀን አምስት ቀን ሳይሆነው ሌላ ፕራንክ ሀብኮ ተናግሯል። ሀብኮ ነው እህቱ፣ ምን አለ? ከቤክ ጋር ብትጣሉ የከረረ ነገር ሳይደርስ እንድትነግሩኝ እኔ ማስታረቅ ሰልችቶኛል መሮኛል አለ በዚህ ልክ ቤተሰብ እንዲህ ሲመረርባችሁ ታዲያ ምን ብላችሁ ታስባላችሁ? እንዲህ እኛ ኦዲየንሶችን እነሱ እንዲህ ባለፈው ላይ አሁን ሀብም ማለት ነው። መቆሚያ መቀመጫ ና ያሰጣሁት እየደወልኩ ማለት ነው እና በጣም ነው የሚደብረው። አንዳንድ ጊዜ ስናስቆም ብለን ለራሳችን ማሰብ ጥሩ ነው። አንዳንዴ የማይሆን ቻንስ ላይ ጊዜዋን ስታቃጥል የሚሆናት ቻንስ አለፈ። ግዴታ አሁን እኔ ይህንን አስተያየት ምነግራቸው ማለት ነው። ግዴታ ሃይሚን ብቻ አይደለም የምናገረው ማለት ነው። እንደዚህ አይነት ነገር በየቤቱ አለ፣ በሁሉም ቤት አንድ ቪዲዮ ስሰሩ አንድ ቪዲዮ ስሰሩ ለእናንተ ራሱ ለእናንተ ለሕይወታችሁ ያስተምራችኋል ለእናንተ ራሱ ማለት ነው። አሁን ሃይሚ በጣም ትልቅ ስህተት ነው እየሰራችሁ። አሁን በፊትም፣ አሁንም በፊትም ዱባይ የመምጣት ትችል ነበር፣ አሁንም መምጣት ትችል ነበር። ትመጣለች እኮ መምጣቱ አይቀርም ግን ደግሞ እየሆነ ያለውስ ነገር እያለፈ ጊዜ ሁሉም ነገር በጊዜ ነው። ብሩኬ ምን አለ አንድ ሰከንድ ጊዜ አላት አይሽ አያቸው ጊዜ እራሷ የተናገረችውን መልሶ ለራሷ ጊዜ ደረሰ። የተናገረችውን እያስታወሰ መልሶ እየነገራት ነው ብሩኬ ማለት ነው። የዚህን ያክል ነው። እሱ እኮ ቂም የለበትም እኮ ስለ ይቅርታ ምናምን እሱ ችግር የለበትም። ግን ለእናቴ ማደርገው ለእናቴ እዚህ ያጠፋትን ገንዘብ ለእናቴ ባደርገው እስ አለ። እውነቱ ነው። ደግፈዋለሁ፣ ምክንያቱም መስራት አለበት የእናቱ ህልም የሚያሟላው ብዙ ነገር አለ ተናግሯል። እንደዚህ አይነት ህይወት ውስጥ መግባትም አይፈልግም ነበረ። ያው በሂደት ሆነ ገባ። ከገባበትም በኋላ ደስተኛ ነበረ። አሁን ላይ ግን ራሳቸው እራሳቸው ራሱ ሀይሚ ምን እራሳቸው ደስታም ብጥብጥ ታደርጋለች። ስራ ነው። በርግጥ ግን ደግሞ ለምን በቃ ካልወደደ አልወደድም ነው። አንድ ሰው የማይወደውን ነገር እንዴት በቃ አይደብርም? ይደብራል። እኔ አሁን ለእኛ እኮ ለእኛ ለእኛ ለኛ ለትንንሽ ዩቲዩበር ቢጣሉ ቢጣሉ ማለት ነው፣ ለኛ አይዲያ ነው የሚሆነን፣ ምንም ችግር የለብንም። ግን እንዲጣሉ አንፈልግም። ለምን ይመስላችኋል? እንዲጣሉ ስለማንፈልግ ነው። ሀይሚ እንዲህ አጠፋሽ፣ ብሩክ እንደዚህ ነው ሁኑ የምንለው የሚጣሉ ተጣልተው ሲመጡ ውይ፣ በርች በርች፣ እንደዚህ እንደዚህ ነው ለምን አንልም? ታዲያ እኛ ለምን አንልም? አስመሳይ ብንሆን ማለት ነው። እኔ አስመሳይ አይደለሁም፣ የምሬን ነው። እኔ ፍቅር ሆኖ በፍቅራቸው እየሳኩኝ ቪዲዮ ብሰራ ሁል ጊዜ ደስተኛ ነኝ፣ ተጣልተው ከምሰራ ማለት ነው። ብዙዎቻቸው አስመሳይ ትሉኛላቸው። እኔ ግን አይመለከተኝም አይመለከተኝም። እውነት አሁን ላይ ብሩክ ያለበት ቫሊዩ ማለት ነው፣ አልታያችሁም። እንጂ እስኪ ከዚህ በፊት እስኪ ቪዲዮን እየገባችሁ እዩት። ምንም አይነት እኮ ለሀይሚ መልስ አይሰጣትም ነበረ። የሰው ልጅ ግን ተስፋ ሲቆርጥ እንደዚህ ነው። ስለዚህ አሁንም ሀይሚዬ ወደ ራስሽ ተመለሽ፣ ከራስሽ ጋር ሁኚ። አንድ ቀን ትኬት ደግሞ ቆርጣል እያላችሁ ነው። ትኬት አይቆርጥም አይቀድም፣ ማለት አይቀድም፣ ትኬቱን ግን ማለት ነው። እንደ እሷ ግን ፕራንክ ያደረጋታል ሰሞኑን። አሁን እንጃ አላውቅም፣ ምናልባት የሚሄድበት ጊዜ ካልደረሰ አንድ ሶስት ቀን አራት ቀን መልሶ ፕራንክ ያደርጋታል ብዬ አስባለሁ። ምክንያቱም የዛሬ አካሄዱ አልተመቸኝም፣ አልተመቸኝም የዛሬ አካሄዱ እና ያው አስቢበት እንግዲህ ቻይው። ምንም ማረግ አንችልም። አልቅሳሽ እንዳትመጫ አደራሽን። ጾም ነው በዚህ ጾም ነው። አሳዝነሽን ማየት አንፈልግም እኛ። ይቅርታ አድጉልን ቤተሰብ እና ሀይሚዬ፣ ወደ ራስሽ ተመለሽ። መስራቱን ስሪ ግን ንገሪው ለብሩኬ፣ በቃ ንገሪውና አብራችሁ ስሩ። የሁለታችሁም ስሜት እኩል ሲሆን ደስ ይላል። ግን እዚህ ጋር እሱ እንደዚህ የሆነ አንገቱን እየደፋ እንደዚህ በጣም ያስጠላል እንዴ! ምን ለምን በዚህ ስቃይ ምን ለምን ብሎ ይሰቃያል ለየትኛው ልጁ? ስለዚህ ቤተሰብ እንግዲህ እኛ የታየንን የተመለከተንን ያየነውን ሀሳብ አስያየት